ሰባተኛውን ክፍል ነው አረ ተይ ተይ ተይ ደግ አይደለም ጥፌ በመጠጥ ላይ ለቅሶ ተጨምሮበት አናትሽ ይበጠበጣል የጣጣው መስሎ አሁን ምን ልሁን ብለሽ ነው በዚህ በውድቅት የምታነቢው? ወጥን ገብ። እስኪ አንተ ሄደህ። እኔ እንደው እንደው እንደው እንደው እንዴት ብዬ ነው እንደው ብቻዬን፣ እንዴት እንዴት ነው መሆነው፣ ብቻዬን ብኖር ምን እሆናለሁ? የምትይ ሴትዮ፣ ምን አገኘሽ? በርታ በይ እንጂ። ጥፌ አንቺ ባብተሽ፣ እኔንም አታባቢ እንጂ ሆድ ባሰኛ። ለምን አንተማ ምን አለብህ? ራሰ መንገደኛ የፊት የፊትን ብቻ እኮ ነው የምታስበው። ኧረ ተይ ጥፌን፣ እኔ ሆዴን ባርባር ሳይለው ቀርቶ ነው ግዴለ። የእኛ መጨረሻ እንደሚሆን መጫጣሁት። ብዙ እኮ አልቆይም፣ ብዙ አልቆይም። እሺ ውጭ ትመለሳለህ። እሱን እኔም አላወኩት። በዚህ ቀን ይመለሳል ብለው ተስፋ የማያደርጉት መንገደኛ እኮ ነው። አንድ ፊቱኑ ቁርጥ አውቀው የሚቀመጡበት ሞት ይሻላል። ግፋ ቢል አንድ ወር እኮ ነው የምቆየው። ምነው ለእኔስ እንደው እችን አንድ ወር እንደው በእንቅልፍ ባልፋት ልሙት ነው የምትየው? አንተ ስትሄድ ከማኝ በሞት እንደው በማን እድሬ። ኧረ ተይ ተመስገን በይ፣ ለስራ እኮ ነው የሚሄደው። ጥፌይጥፌ ምን ሆነሻል አንቺ? በርትተሽ ልጆቹን ማበረታታ ሲገባሽ እንዲህ ሆነሽ አይቼ እኔስ እንዴት ብዬ ልብ ያርፋል? እሺ እሺ፣ አሁን እንደው ልጆቹን ስሽ እንደው ምን ላድርጋቸው? ምን ታደርጊያቸው? ጡጦ የሚጠቡ ህፃናት አይደለም። ኧረ እንደው ህፃን በስንት ጣዕሙ። ገብርዬ፣ በአንተ ብርታት እኮ ነው ተሰብስበው ያሉት። አንዱ ሲቆጣ አንዱን እያበረድክ፣ አንዱ ሲጣላ እያስታረቅ ያኖርካቸው አንተ። እሺ አሁን ማን ይገላግላቸው? እግዲ አንቺ አለሻ። በቤት ውስጥ በእድሜ አንቺ ትበልጫለሽ። መክረሽ ሸምግለሽ ማቆየት አለብሽ። እኔ ሴት ተጣላዋቸው እንደሆነ ማን ያስታርቀኛል? እኔ እስክ መጣ ይሄ በውሃ ቀጠነ መጠላት ሽንታ ይሆን እንዴ? ልጆች እኮ እንትን እያከበሩ አንተ ያልከውን እየሰሙ ነው። እስከ ዛሬ ይቻሉኝ፣ አሁንም ይችሉሻል። ምንም ሀሳብ አይግባሽ። አልጋ ባልጋ እንደሆነ ሁሉ ነገር የተመቻቸለት የተደላደለ ስራ ነው። በመካከላችን ያለውን ፍቅርና መተማመን ማንም ጠላት አያፈርሰውም። ከውጭማ ምን ጠላት ይመጣብናል? ጠላታችንም እኮ አመላችን ነው። እንግዲህ እኔ እስክመጣ ሁላችሁም አመላችሁን በጉያችሁ ያዙት። አረኔስ የሚይዘውና እንደው የምጨብጠው ሁሉ እኔ ጠፋኝ። ጥሩ ውለን ጥሩ ነበር ያመሸነው። እስኪ እንዲሁ ባለችን ጊዜ እንኳን በጥሩ ሁኔታ አድረን ስለ ነገ ጥሩ ጥሩ ነገር እንድናለን። እስቲ እስቲ ሳቂ እጥፌ እስቲ ፈገግበይ። እስኪ እስኪ

ዋ ትተኛ። ቤቷን ስትነሱ ትቀሰቀሳለች። ትተኛ፣ አሁንም አርግዝናውም እያደካከማትን። ይልቅ ባህሩ ዛሬ እንዴት በእንቅልፍ ጨከልክ? ቁጭ አልክ እኮ። እረ እኔ ሊከብድን ደርሷል። ጨዋታችሁ ደስ እያለ ነው የምቀመጠው እንጂ፣ ይሄኔ ሌላ ጊዜ ቢሆን በዚህ ሰዓት ስንትል ማይቻለሁ። ይሁን እስኪ ለኔ ብላችሁ ተቸገራችሁ እኛ ለእርሱ ብለን አይደለም የማማጥፋው ይቺ ማታ ማታ የሚያፈሏትን ቡና እያለ የምንሰበሰበው የገብሬ መሄድ እንዳይሰማኝ እያላችሁ አይደለም የምትቀመጡት ውሸት ምን ያደርጋል እማማ አዎ አባባ ካጠገቧ እንዳጠፉ ብሎ አደራ ብሎ ነው ወገኞች እናንተ ስትሄዱ ብቻዬን አይደለም ይሄንን ቤት ታቀፍ የምቀር በሉ አሁን ቡና ወቅትሟል ወደ የቤታችሁ አራተኛ እንደሁን ቡና ማማጥፋው ምነው አንተ ይህንንም ለእናንተ እያልኩ ነው እንጂ ማን ተከትከው ቡና ጠጥቼ ለብቻ ያፍጥጬ ማደር አምሮኝ አይደለም። ወይኔማማ ጥፋ፣ አቡስ ናፍቀዋል መሰል። ብቻዬን ብቻዬን ማለት ነው እንዴ? እንዴት ፕሮግራሙ ጀመረ እኮ። የቱ ፕሮግራም? ኃይሉና መረጥ ቃለ መጠይቅ የተደረጉበት ነዋ። እኔ ልሞት፣ ቀስቀስ እስቲ፣ እስቲ ድምፅ ስጡት። አረ ድምፅ፣ አረ ሰጡ። ሄሎ፣ ሄሎ፣ ኃይሉ ነገር እያየሁት እኮ ነው ዛሬ። ጭራሽ አልጠበቅነውም ነበር የተዉት ነበር የመሰለኝ። በንሽ ቻው እንዳለቀ፣ እንደውላ ቻው ቻው። በሌን በሌን አመለጣት እኮ ነቅነቃት። ይች ልጅ ምንድን ነው? ትንሽ ቴሌቪዥን ኃይሉና ምዕረት እያወሩ ነው። ለዚህ ነው ለስኬታማ የስራና የኑሮ መሰረት ፍቅር የሞላበት ስኬታማ ቤተሰብ አይነተኛ አስተዋጽኦ አላቸው የምንለው። የተከበራችሁ ተመልካቾቻችን ዛሬ እንግዳ አድርገን ይዘንላችሁ የቀረብናቸው ስኬታማ ወጣቶች ዓለምን ዞረው ወደ ኢትዮጵያ የተመለሱ በአዲስ ፈጠራ ወገኖቻቸውን በማገልገል ላይ የሚገኙ ናቸው። በመኖሪያ ቤታቸው ተገኝተን አነጋግረናቸዋል። በመጀመሪያ ለእንግዶቻችን የተወለዳችሁ፣ የታደጋችሁ፣ የተማራችሁ አሁንስ ምን እየሰራችሁ ነው የሚል ጥያቄ ያቀርብላቸው ነበር። አያችሁት? ቤት ይሻምን! አቤት አቤት አባቴ ይሄን መሬት እንዳወረሱ የብሌን አባት እኔ ነኝ ያለ መሐንዲስ ከማዘጋጃ አምጥተው ነው ያሰሩ። ይህንን መጥረጊያ እዚህ በር ላይ አታስቀምጭ ብላት በለጥሻቸው ምንም አልሰማ ብላኛለች። ካሜራ መቼም አይደብቅ። አያችሁት በሩ ላይ ጉብ ብሎ ምህረት ደግሞ ሙሽራ መስላ ዘንጣለች። አቀማምጣቸው ግን አይገር። እስኪ ውጪ በእናታችሁ፣ የተጣሉ ይመስላሉ። አረ እጅ ለእጅም ተያይዘውልሃል። ምን አለ እኔ እንጃ። እስኪ ዝም ጥያቄውን ሳንሰማው አለፈ። የተዋወቅነው ወጣት በነበረን ጊዜ ነው። አሁንም እኮ ወጣቶች ናችሁ። ምን ተማሪዎች በነበረን ጊዜ ማለት ነው። ለማንኛውም ወጣት ተያየን፣ ተፋቀርም ያው ነው። ጊዜው ረጅም ነው፣ ማስታወስም ይከብዳል። ለመጀመሪያ ጊዜ በፍቅር የተዋወቃችሁበትን ጊዜ አንቺስ ታስታውሽዋለሽ? ምረት? በጣም ልክ፣ ዛሬ የሆነ ያህል ነው የማስታውሰው። ያው ሀይሉ እንዳለው ትምህርት ቤት ነው የተዋወቅን ወደ ፍቅር ግንኙነት የገባ ነው። ግን ከዛ በኋላ አንድ ቀን እኛ ሰፈር ለቅሶ ነበርና ና ለቅሶ የሀይሉ ዘመዶች ቤት ነበር። እዛ ለቅሶ ላይ መጣ። እኔ ሄድኩ። ያኔ በጣም አዝኖ ስለነበር ገና እንዳየኝ አለቀሰ። አጽናናሁት። አለቀሰ፣ አለቀሰና ትንሽ እንደተጽናና ሲያየኝ አቅፌዋለሁ። በቃ በዛ ተጀመረ። ይኸው እዚህ ደርሰናል። አቤት አቤት አቤት! አሁን እንዲህ ያለ ወሬ ወሬ ተብሎ ይነገራል? እንዲሁ ማፈረቀረ ገና መጀመሪያ ማን ጠየቅ የሚለውን ይመልሳል። ምን የጠየቀው ስለ አልጋ በአልጋ ፕሮጀክት መቼ ነው የሚያወሩት? ቃለ መጠይቁ ስለ ስራ ጉዳይ ነው አላሉኝም፣ ነበር ለዚህ መሆኑን ማባውቅ መቼ ቤት የለለቅላቸው ነበር። ቆይ ቆይ ቆይ፣ ሀሳቡ እንዴት መጣ? ያው እንደነገርኩ ሀገሬ ገብቼ መስራት ያለብኝን ስራ ሳስብ የሆነ ወገኖቼ የሚገለገሉበት በዝቅተኛ ዋጋ ሊያገኙት የሚችሉት በዛ ላይ ቦታ የማይፈጅ ነገር የመጣልኝ አልጋ ነው። አልጋ እንዳያቸዋት እንደ ሳምሶናይት የእጅ ቦርሳ የትም ይዘዋት ሊሄዱ የሚችሉ ቀላል እና ካለብን የቤት የቦታ ጥበት ማንጻር ተመራጭ ሆነች ናት ሀሳብን ይዤ የመጣው ሰራውት ሰው ሁሉ እየተገለገለበት ነው። አሁን ደግሞ ለውጭ ገበያም እያመረትን ለመሸጥ በዝግጅት ላይ እንገኛለን። አዎ ሀሳቡን አመጣ፣ ሰራ፣ ሸጥክ። ማንም ሰው ያሰበውን ወዲያው ወደ ተግባር የሚለውጥ ቢሆንማ ማንም ህልቡን ታቅፎ ባልተቀመጠም። በጣም የሚገርም እኮ ነው። እናንተ እንደዛ አፈርግጦ በሰው ድጋፍና ርብርብ ከአፈር የተነሳውን ረስቶት ዛሬ ፈጠርኩት፣ ወለድኩት ሰሩት። እስኪ እስኪ እስኪ እንዳልከው አልጋ ባልጋ ፕሮጀክት ከውጥኑ አሁን እስካለበት ደረጃ እስኪደርስ በርካታ ውጣ ውረዶችን አልፏል። ልክ ነው። ሰዎች መጀመሪያ ሀሳቡን ሲሰሙ ተግባራዊ ሊሆን እንደሚችል መገመት አልቻሉም ነበር። ያው የኛን ህዝብ ታውቀዋለህ። አንድ ሀሳብ ይዘህ ስትመጣ ከሆነ እንዴት ላግዘው ከማለት ይልቅ ማጣጣልና ናቅ አድርጎ መቶ ያበዛል። አዲስ ሀሳብ ለማስተናገድ ገና ብዙ ብዙ ይቀረናል ብዬ ነው የማስበው። አልጋ ባልጋም ሀሳቡን ለመቀበል ብዙ ሰዎች አንገራግረዋል። ተሰርቶ ካዩት በኋላ ግን ብዙ ሰዎች ተገርመዋል። በዚህ አጋጣሚ አዲስ ሀሳብ ይዘህ የሚመጡ ሰዎችን እናበረታታ፣ እንደግፍ የሚል መልእክቴን አስተላልፋለሁ። ምንድን ነው የምታወራው? እሱ አይደለችም እንዴ ለምን ይሄን ሀሳብ ትተን አሜሪካ አንገባም እያለች መከራውን ስታበላ ይኖረችው? መቼም ይሄ ህዝብ ፈርዶበታል። አንዴ ምቀኛ፣ ሌላ ጊዜ አዲስ ሀሳብ የማያስተናግድ ኋላ ቀር እየተባለ አበሳውን ይበላል። አልጋው ከተሰራ በኋላ እኔ ራሴ እኮ ነኝ ሽማግሌ ሰብስቤ አልጋውን አስይዤ ይሄውልሽ፣ ይሄው ሲሆን ሲሆን አብረሽ ሆነሽ በርታ ብለሽ ብትዩ ያባት ነበር። መቼም አልሆነም። ያ ያጣላችሁ አልጋ ተሰርቶ አልቋልና ወደ ትዳርሽ ተመለሼ ብዬ የላኩባትና ያስታረኳት። ወደ ሌላ ጥያቄ ስናልፍ፣ በቅርቡ ነው ከአሜሪካ የተመለሳችሁት። አሜሪካ ለምን ያህል ጊዜ ቆያችሁ? ለምነስ ነበር ሄዳችሁት? አሜሪካ ለሶስት ወር የቆየ ነው የሄድነውም ለእረፍት ነው። በነገራችን ላይ አሜሪካ በነበረን ቆይታ አልጋ በአልጋን የማስተዋወቅ እድል አግኝተን ነበር። ዲሲ ላይ ለተለያዩ የሀገራችንና የውጭ ዜጎች ሀሳቡን ስንነግራቸው በእውነት ኢትዮጵያ ውስጥ እንደዚህ አይነት አልጋ ይሰራል ብለው ተገረሙ። እዚህ አንዳንድ ጋዜጦች የአልጋ በአልጋ ፕሮጀክት ፈጣሪና ባለቤት ቤተሰቡን ይዞ ጠቅልሎ አሜሪካ ገብቷል፣ አይመለስም ኢትዮጵያ ውስጥ መስራት አልቻልኩም ብሏል እያሉ ጽፏል። እውነት ነው? ስለዚህ የምትለው ይኖራል። ቤተሰቤን ጠቅልዬ አሜሪካ አልገባውም። ልጃችንን እዚህ ቤተሰብ ጋር አስቀምጠን ከሚስቴ ጋር ለረፍት ነው የሄድነው። እኔ ኢትዮጵያ ውስጥ መስራት አይቻልም ብዬ የነገርኩት አንድም ጋዜጠኛ ወይም ሰው የለም። እንደውም ኢትዮጵያ ውስጥ መስራትና መኖር እንደሚቻል በተግባር ያሳየው ሰው ነኝ ብዬ ነው የማምነው። እንደምታይን ይኸው አለው። ቤተሰቤም እዚሁ አለ ስራዬንም እየሰራውን። በተረፈ ስለሌላው የተባለው ነገር ካለ አሉባልታውን የጻፉትን ሰዎች አግኝተ ብታናገራቸው ይሻላል። ግን እኮ እነ ሀይሉ አሜሪካ ሌላ ስራ ጀምረዋል የሚል ጭምጭምተም ነበር። በዛ ላይ ለአንድ ወር ብላችሁ ሄዳችሁ ሶስት ወር ቆይታችኋል። የፈጠራ ወሬ ነው። ይህን ነው፣ ለእረፍት ነው። እረፍታችን ጨርሰን ተመልሰናል። እኔ ለምን እንደዚህ አይነት ወሬ እንደሚወራብን አይገባኝም። ይህንን በማውራት ምን እንደሚጠቀሙም አይገባኝም። ባጭሩ ለወሬኞች የማስተላለፈው መልዕክት ወሬ ትታችሁ ሰርታችሁ ብሉ የሚል ነው። በተረፈ እኛ ከኢትዮጵያ ሀገራችን እና ህዝባችን እርቀን የመኖር ሀሳብ የለንም። እንዲ እንዴ ግን እና ኃይሉ አሜሪካ እያሉ ስራ ጀምረው እንደነበር በምን አወቁ? ስለዚህ ጉዳይ እየነገርከው ሰዋለ? ሰው አለ። ለኔም ስለዚህ ጉዳይ የነገረኝ የለ። በእውነት ኃይሉ ስራ ጀምሮ ነበር እንዴ እኮ እኔም እኮ የማውቀው ኃይሉ ሚስጥር ብሎ ለእኔ ብቻ እንደነገረኝ ነው። እንዴት እንዴት እንዴት! ማን ነው ስራ የጀመረው? አንተ ሚስጥር ነው ብሎ ነው የነገረኝ። ማማ፣ በቴሌቪዥን ከተወራ በኋላ ሚስጥር አለ? እውነቱን ተናገር እና ኃይሉ ወደ ሀገራቸው የመመለስ ሀሳብ አልነበራቸው? ቆይ፣ ቃለ መጠይቁ እንዳያመልጠን ጨራሽ ዘግቸው እንዳላት። ወሬኛ ሁላ፣ ምንድን ነው የተሰራው? ጉድ! በቃ ምህረት ነበረች ለመመለስ ያልፈለገችው። ለምን ታውቂያት? የለም በፍጹም እዚህ ሀገር መኖር አትፈልግም። ለአንድ ወር ያህል ብለው አልነበረም የሚሄዱት። አንድ ወሩ አልቆ መመለሳቸው እርግጥ ሲሆን ምዕረት ጠፋች። የት ጠፋች? አሜሪካ ነዋ። እሺ ምን ቀረኝ ብላ ጠፋች። ስራ ፍለጋ ላይ ነበረች። ኃይሉ በነዛ ጊዜዎች ሁሉ በብስጭት እሷን ሲያፈላልግ ነበር የቆየው። እሱ እንዳለኝ ከሆነ እዛ ባሉ ኢትዮጵያውያንና በፖሊሶች ትብብር መመልሳ የተገኘችው ካሉት ቀን በላይ የቆዩትም ለዚህ ነው። አውቀው ነው አውሮፓና የአረብ ሀገራት ተንሸራሽናል ያሉት እንጂ ከአሜሪካም አልወጡም። እዛ ሆኖ ድብቆ ሲጫወቱ ነበር በለኛ። እሺ ከዛስ፣ ከዛስ ምን ቀራይ ብላ መጣች። እሱ አሳምኛት ነው ይላል ግን ስራ ፈልጋም የተሳካላት አልመሰለኝም። እዛ ላሉትም ስራ ማግኘት ችግር ነበር አሉ በዛ ጊዜ። እና ቤት ሰው የዚችን ጥያቄ መልስ ብቻ ስሙ። ጥያቄውን ግልጽ ለማድረግ ያህል ከጠንካራ ወንድ ጀርባ ጠንካራ ሴት አለች ስለሚባል ነው ይህንን ጥያቄ ጠየቅኳችሁ። ምህረት በስራው ላይ ምን አስተዋጽኦ ነበራት? ይህንን እንኳን ኃይሉ ራሱ ቢያወራ ይሻላል። ያው እንደ ማንኛውም ሚስት ማገዝ ባለባት ሁሉ ታግዘኛለች። ቤቴን በመንከባከብ እኔ ፕሮጀክቱን ለማሳካት ላይናታች ስል ልጄን በመንከባከብ እንዲህ ነው ብዬ የማልለው ድጋፍ አድርጋልኛለች። ምረት እዚህ ላይ የምትጨምረው አለች? ያው እንዳልኩ እሱ ፕሮጀክቱን በሚሰራበት ጊዜ ሁሉ አብሬው ነበርኩ። ሀሳቡን ሰዎች ሲያጣጥሉበት እያጽናናው፣ ሌሊት ተነስቶ ሲሰራም የሚያስፈልገውን ሁሉ እያደረግኩለት አግሸዋለሁ ብዬ አስባለሁ። በተጨማሪም ስራውን በመቆጣጠርና ሀሳብ በመስጠት እረዳዋለሁ። እንዲ ሀይሉ፣ አልጋ ባልጋን እዚህ እሰራለሁ ካልተሳካልኝ ግን አሜሪካ ገባለሁ ብሎ ካስቀመጠው ብር ትንሽ ቆንጥሮ ቢያነሳ እንዴት እንዴት ሆን ጠላሁ። እንደሄደች እኔ ነኝ አህያን ሸጭ አልጋውን ሰርቼ የጨረስኩ። ድሮም ለሰው ማድረግ ይሄ ነው መጨረሻ። ይሄ አህዮ ብትኖር ኖሮ ሰሞኑን የብሌንን የገንፎ እህል አስፈጭ ብል ተሸካሚ ፍለጋ በደካማ ጉልበት ከምዞር ታሰርፈኝ ነበር። አያህለን የብትሰጠኝ ሌላው ቢቀር መርቅህ ነበር። ብሄድኩበትም ስምህን እያነሳው ባመሰገንኩህ። ወጣቶች ከእናንተ ምን ይማራሉ? ያው ከሰው ጋር ለመስራትም ሆነ አብሮ ለመኖር የራስንም ሆነ የሌሎችን ሰዎች አመለካከት ባህሪ መቻል መቻል ነው። ብቻ ከመቻል ብዙ ይገኛል። ፍቅርን፣ ታማኝነትን፣ መግባባትና የቅርባይነትን ከእኛ ሊማሩ ይችላሉ። ከዚህ ሌላ ደግሞ ወጣቶች ተስፋ ሳይቆርጡ ሀሳባቸውን መጨረሻ ማድረስ እንደሚችሉ ይሰማኛል። ለነገሩ ወጣቶች ከእናንተ ብዙ ነገር ይማራሉ። መደባደብ፣ መቦጫጨር፣ ደም መፋሰስ ይማራሉ። አረ ይሄ ነገር መጨረሻው መቼ ነው? አሁንስ እንዴት እንዳስጠሉ። ለእጅ ማሳጠሪ እስኪ ዝም በሉ። አይ እና እዚህ ቤት እኮ ቴሌቪዥን መከታተል አልተቻለም። ቀረ የምትሉት አለ? የቀረ ነገር እንኳን የለም። በመጨረሻ ማመስገን የምትፈልጉት ሰው ካለ ከሁሉም በላይ ለፈጠረኝ አምላክ ምስጋና አቀርባለሁ። ቤተሰቦቼንም እዚህ ደረጃ እንድደርስ አስተዋጽኦ አድርገዋል። ጓደኞቼን፣ አልጋ በአልጋ ፕሮጀክት ላይ የተባበሩኝን ሁሉ በጣም በጣም አመሰግናለሁ። ቋይ እስኪ ቋይ እስኪ ዝም ብለ ናረ ዝም ብለናል እኮ ማማጥፍ ማለቁ ነው። ማመስገን የምትፈልጉትን አመስግኑ አላቸው። አመሰግኑ እኮ እኔም ቤተሰቦቼን በጣም አመሰግናለሁ። ባለቤቴ ኃይሉንም አመሰግናለሁ። አንተስ ኃይሉ ስለ ምህረት የምትነግረን ካለ ወይም ፍቅርን ልትገልጽላት ከፈለግ። ምህረት ማለት ለእኔ ቃሏን የምትጠብቅ ሴት ናት። እኔ አሜሪካ በነበርኩባቸው ጊዜያት ቃል ኪዳኗን ጠብቃ ቆይታኛለች። በተረፈ እኔ አጠፋለሁ፣ ሰሳታለሁ። ምህረት ግን ሁልጊዜም ምህረት ማድረግ የማይሰለቻት ሰው ናት። አመሰግናታለሁ ልጃችን ቤቢሽን እንወድሻለን። እኔም ቃለ መጠይቅ ለመደረግ ስለፈቀዳችሁ እንዲሁም በቤታችሁ ላደረጋችሁልን መስተንግዶ በተመልካች ስም ላመሰግናችሁ እወዳለሁ። በቃ ባህሩ ተነስ፣ ደውለው። ለምን ምን ልበነው እንዴ? ቅድም እኮ ፕሮግራሙ ካለቀ በኋላ ደቡልና ለው ብለረዋል። ደውልና ውልጭ አድርገ ስደ ምን ብዬ? ለምን አላመሰገንከኝም ብዬ። ብትመሰገንስ ምን ያንስሃል? እንኳን አንተ ምሕረትም ተመስግናለች። ይቺ እውነቷን ነው። እንኳን አንተ እኔንም፣ ገብሬንም፣ ጠቢቡንም ብሌንንም ማመስገን ነበረበት። ማማ እኔ በዚህ ጉዳይ ላይ በፊትም ስጋቴን ተናግሬያለሁ። አባባ ነው ቃለ መጠይቅ አስፈላጊ ነው ብሎ ለዚህ ያበቃ። ይህ ነው ውጤቱ። እንግዲህ የሰው ስም በሌለበት አታንሳ። ምነው እንዲህ ገብሬ ታዲያ ቃለ መጠየቅ ያስፈልጋል ቢል ለስራው ይበጃል ብሎ እንጂ ባልና ሚስት እርስ በርስ እንዲወዳደሱበት ነው። ይሄ ነው ችግሩ። እኔ ጋዜጠኛው መጀመሪያ መጥቶ ኃይሉን ስለ ስራው ላልናግረው ሲለኝ ስለ ስራው ሁላችንም ማውራት እንችላለን ብዬ ነበር የመለስኩለት። የአልጋ ባልጋ ፕሮጀክት ሀሳብን ኃይሉ ያምጣው እንጂ ፈጣሪዎቹ፣ አሳዳጊዎቹ ሁላችንም መመስገን ካለብን ሁላችንም መወቀስ ካለብንም በጋራ ነው። የኔ፣ ያንተ፣ ያንቺ ብሎ አልጋ ባልጋ የለም። አልጋ ባልጋ የሁላችንም ነው እኛ ለፍተን ባቆም ነው፣ ስምና ስራ ከየት መታ ነው? ዛሬ ምህረት ከጀርባ ያለች አጥንት የሆነችው። አረ እንዲያው ደውል፣ የሚያገናኝ እንግዲህ የለህም። እኔ አልደውልለትም። ማማ መደወል ከፈለግሽ ይኸው ስልኩ እኮ ቁጥሮቹን፣ ተጫንና አስጠኛ። ግን እኮ ኃይሉ ብዙም ክፉ ነገር የተናገረ አይመስለኝም። ምህረት ናት፣ ስታሮ ነው ያመሸችብን። ችንስ እንደው መግደል ነበር ስታር አይሞትም ብሎ ምንድን ነው የሚለው። ስልኩ ቢዚ ነው፣ እየተነጋገረበት ነው፣ አድናቂዎች እየደውልለት ነው ማለት ነው ነግሬት የለ መማርማት፣ እኮ ቴሌቪዥን ለዝና ጥሩ ነው። እርሶ ሰፈር ሰፈሩን አልጋ ባልጋን አስተዋወቃለሁ ብለው ይለፋሉ። በአቋራጭ ምረት በቴሌቪዥን መታ ቀደመችው። ሞት ይቅዳማት። አሁን ምንም መናደድ አያስፈልግም። እንዴት አንናደድ? ያሁን ለመንግስት አቅርብ ብለን የላክነው ጥያቄ የታደረሰውና ነው? የማይረባ ትርኪ ምርኪ ሲያወራብን የዋለው አረ፣ ለሙ ግማሽ ቀን ሙሉ በር ዘግተው ሲጠያይቁ የዋሉት እቺ ነው። ተቆራርጦ ይሆናል። ማነው የሚቆርጠው? ጋዜጠኞቹ ናቸው የሚፈልጉትን የሚፈልጉትን ብቻ ቆርጦ ይሆናል ያቀርቡት። ጋዜጠኞቹ ምን አደረጉ? አንጀት እየቆረጠ አይሉ አረህ ገንዘብ አጥቶ አይደል እንዴ በአስራ አንድ ቁጥር አውቶቡስ እየሄደ ባለሀብት ሲፈልግ የኖረው እድሜ ለጠቢቡ ይበል። ጠቢቡ ስፖንሰር ባያደርገው ኖረው እዚህ ደርስ ነበር? ቤቱስ፣ ሱቁስ፣ ማስታወቂያውስ፣ ምኑስ ምኑስ የኛ አይደለም። እስኪናና ባህሩ የሚሰራውን ሥራ በል ደ አበያየዱን እስኪችልበታል ይ ገርቱ የሆነው ሆኗል። አመሰገነንም አላመሰገነንም እኛ ምንም አይጎልብንም። ለሚገባው ሰው እውቅና መስጠት ልድመድ ግን ጥሩ ነበር። ምናልባት እኛም አናውቀው ተጽዕኖ ይኖርበት ይሆናል። ለዚህ ነው ግን ከእንቅልፌ ቀሰቀሳችሁ? እኔም በዛሬው ዕለት የቆጨኝ የእንቅልፌ ድራሹ መጥፋት ብቻ ነው። ማነው ስልክ ነው እሱ አልጠፋኝም። ማነው በዚህ ሰዓት የደወለው? ማለት ነው። ሄሎ፣ ሰላም ነው። አይ አየ ነው። አየ ነው። አዎ ሁላችንም አየ ነው። ጥሩ ነው። አዎ ወደ ነው። ቆንጆ ነበር። ነገ እናወራለን በደንብ። ወዲበ ወዲበ፣ ስልኩ እሺ። ደህና እደር፣ ደህና እደር። የዝገህባት ያምላክ ምን ነው ቆንጆ። አንተ አሁን አህያዬን አሸጠኝ እያልክ እየተረሳ ስትፈርጣል ነበረ አስመሰለኝ። በል መልስ አደውልለት። ምን ያስፈልጋል? ማማ፣ ለምን አያስፈልግም? መነጋገር ምን ያስፈልጋል? ሙያ በልብ ምን ማለት ነው? ወሬ ምንም አያደርግም ማለት ነው። አይ ገብሬ አይ ገብሬ፣ እግዚአብሔር ይል ለዚህ ጉድ ጎልተህ እንዴ ምን ኃይሉ ኢንተርቪው የተደረገበት ፕሮግራም የፍቅረኞች አልመሰለኝም ነበር። እንደዛም ቢሆን ግን ከኃይሉና ከምህረት ይልቅ እኔና ብሬን አሪያ ልንሆን የምንችለው ለወጣቶች ተስፋ ሳይቆርጡ ማፍቀርን እናስተምራለን፣ አይመስልሽም ብለን ድንጋይ ላይ ፀሐይ እየጠጡ የሚወዷትን ልጅ ማጫወት፣ በወንድማቸው መደብደብ፣ የበዛ ስድብና ንቀት ቢደርስብሽም መቻልን ስልሽ ከእኛ በላይ ከማን ሊንባሩ ይችላል? ማማት ፎርክ፣ እዚህ ላይ የሚጨምሩት ነገር ካለ ገደብ ይጨምራችሁና በሉ፣ ሁላችሁም ወደየቤታችሁ። ሰውም ወሬም አንፈልግ ከዚህ በኋላ ወሬኞች